የመቶ አለቃ ዮናስ ባቡሎ ዮናስ አጭር የህይወት ታሪክ በመለያ ቁጥሩ 00589103 መቶ አለቃ ዮናስ ዮሐንስ ባቡሎ ከአባታቸው ከአቶ ዮሐንስ ባቡሎ ከእናታቸው ወይዘሮ ወርቅነሽ ለማ ጥር 25 ቀን 1976 ዓ ም ተወለዱ። እድሜው ለአቅማ ዳም ሲደርስ የመጀመሪያ ደረጃ ትምህርቱን በኮረማ አንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤት ከአንደኛ እስከ አስረኛ ክፍል የተማረ ሲሆን መቶ አለቃ ዮናስ ዮሐንስ ባቡሎ ተስፋዬ የኢትዮጵያ ሰላም ለማስጠበቅ ከመሰል ቆራጥ ጓዶቹ ጋር በጥር ቀን 28 2003 ዓ.ም ወደ መከላከያ ሰራዊት ተቀላቅሏል። በወርሶ ማሰልጠኛ መካከል የመሠረታዊ ውትድርና ስልጠና ወስዶ ባሳየው ምርጥ ብቃት ለኮማንዶ ስልጠና ለመመልመል ችሏል። መቶ አለቃ ዮናስ ዮሐንስ ባቡሎ በብላቴ ኮማንዶ አየር ወለድ ማሰልጠኛ ማዕከል ሰጡ ነው። ኮማንዶ መወጣት የሚገባውን ግዳጅ በሙሉ ብቃት በመወጣት ከ21ኛ ዙር ኮማንዶ ሰልጣኞች ጋር መያዝያ 2003 ዓ ም ተመርቆ በተጨማሪም ኮማንዶ ስልጠና ላይ ባሳየው ምርጥ ብቃት ለአየር ወለድ ስልጠና በመመልመል በ2004 2005፣ 2010፣ እና 2011 ዓ ም የአየር ወለድ ዝላዩን በብቃት ሊዘል ችሏል። ወደ መቶ አንደኛ አየር ወለድ ክፍለ ጦር በመመደብ ከግንቦት 2003 ዓመተ ምህረት እስከ ነሐሴ 2007 ዓመተ ምህረት ድረስ በተራ ተዋጊነት፣ ከመስከረም 2008 እስከ 2010 ድረስ በምክትል ጓድ መሪነት፣ በጓድ መሪነት ከመስከረም 2011 እስከ ነሐሴ 2012 በብላቴ ኮማንዶ አሰልጣኝነት፣ ከመስከረም 2003 ዓመተ ምህረት እስከ ነሐሴ 2004 ዓመተ ምህረት በመቶ መሪነት፣ ከ2004 እስከ 2015 በሻምበል መሪነት ከመስከረም 2015 እስከ ታህሳስ 2017 ድረስ በሻለቃ ዘመቻ ኃላፊነት ከጥር 2017 እስከ ተሰዋባት ድረስ በሻምበል መሪነት ያገለገለ የነበረ ምርጥ ኮማንዶ አየር ወለድ ካፈራቻቸው ጀግና አንዱ ነበር። መቶ አለቃ ዮናስ ተስፋዬ ባቡሎ ብሎባቸው አውደ ውጊያዎች በሽላሎ በአዳግራይ በአድነብሬት በሽሬ ተምቤን ቆቦ ሐራ መርሳ ድሮ ዶሮ ግብር እንዲሁም በአውደ ውጊያዎች የብሪተኛውን የጁንታ ኃይል አንገት አስደፍቶ ተገዶ ወደ ሰላም ድርድር እንዲገባ ካደረገው ምርጥ ጀግኖች አንዱ ነበረ። እንዲሁም ከ2007 እስከ 2008 ዓመተ ምህረት በውጪ ሶማሊያ በሰላም ማስከበር ተልእኮ አሸባሪውን የአልሸባብ ኃይል ለመደምሰስ በተደረገው ኦፕሬሽን ታሪክ የማይረሳው ግድል ፈጽሟል። በተጨማሪም ከጽንፈኛው ኃይል ጋር ከግንቦት 2015 ዓመተ ምህረት ጀምሮ እየተደረገ ባለው የሕግ ማስከበር ዘመቻ በባህር ዳር፣ አዲስ ዘመን፣ አዞዞ፣ ጎንደር እንዲሁም በሰሜን ሸዋ ዞን መራቤት የወረዳ የሻለቃውን ዘመቻ እንዲሁም ሻምበል መሪ በመሆን ሁሉም ግንባር የጽንፈኛው ኃይል ላይ በርካታ ጉዳትና ኪሳራ መድረስ ችሏል። መቶ አለቃ ዮናስ ዮሐንስ ባቡሎ ከውትድርና ሳይንስ ውጪ በተግባቢ ተጫዋች፣ አስተዋይ፣ ትልቅ መካሪ፣ አርቆ አሳቢ ለተሰለፈበት ዓላማ ውድ የማይባል መንፈስ ብርቱ ነው። መቶ አለቃ ዮናስ ዮሐንስ ባቡሎ በአማራ ክልል ሰሜን ሸዋ ዞን መራቤት ወረዳ ኮላሽ ቀበሌ ሻምበሏን በመምራት ከጽንፈኛው ኃይል ጋር ለተሰለፈበት ዓላማ በጀግንነት በቆራጥነት ግዳጁን በመወጣት ላይ ያለ ግንቦት 62017 2017 ዓ ም ከጥላት በተተኮሰ ጥይት ህይወቱ ሊያልፍ ይችላል። መቶ አለቃ ዮናስ ዮሐንስ ባቡሎ ህልፈተ ህይወት ለቤተሰቦቹ፣ ለዘመድ አዝማዶቹ እንዲሁም ለትግል አጋሮቹ መጽናናት እንመኛለን። ከጓዶቹ